ወንዶች የእውነት ሲወዱ እንዴት ነው? እያስመሰለ ነው ወይስ ለጥቅሙ ነው የቀረበኝ? እንዴት ለወቅ የምትሉ ከሆነ ይህ ቪዲዮ ለእናንተ ነው። በዛሬው ቪዲዮ ወንዶች የምር ሲወዱ የሚያሳዩትን 15 ባህሪያትን ይዘንላችኋል። ማሳሰቢያ፣ እነዚህን አስራ አምስት ነገሮች እናንተ ውስጥ አንዳንዱ ከሌሉ አይወዱሽም ማለት አይደለም ነገር ግን እውነቱን የምትለዩበትም ጭምር ነው። እንደነዚህ አዳዲስና በጥናት የተደገፉ መረጃዎችን ይዘን ስለምንቀርብ ቪዲዮውን ላይክ እና ሰብስክራይብ በማድረግ አብሮነታችሁን አሳዩ። የመጀመሪያውና አንደኛው ያስቅሻል ወይም እንድትስቂለት በጣም ጥረት ያደርጋል። ቀልድ ባይችል እንኳን ወንድ አንቺን ለማሳቅ ከሞከረ በጨዋታው አንቺን ወደ ራሱ ለመሳብ ጥረት እያደረገ መሆኑን ተረጂ። እሱ ባያስተውለው ራሱ ድብቁ አይምሮ አንቺ ከተመቸሹ ተጫዋች እንዲሆን ያስገድደዋል አይምሮ አንቺን ባሳቀሽ ቁጥር ወደ እርሱ እንደምትሳቢ ስለሚያውቅ ያን ያስደርገዋል አንድ ወንድ የማይወድሽ ከሆነ ግን መረጃ ከመለዋወጥ ውጪ ብዙ ለማውራትም ፈጽሞ አይፈልግም ሁለተኛው የሰውነት እንቅስቃሴውን ተመልከቺ ያ ወንድ ቢወድሽ እንኳን መውደዱን ባይናገር አንድ ነገሩ ግን ከራሱ አካል ከልቶት ስለ መውደዱ ያሳብቃል እሱም የሰውነት እንቅስቃሴው ነው የሰውነት እንቅስቃሴው ስለአንቺ ምን እንደሚያስብ በቀላሉ የምትረጅበትና በጥልቀት የምታውቂበት ነው። የሰውነት እንቅስቃሴ በሳይንስ የተረጋገጠ ወንድ ልጅ ወዳንቺ እንደተሳበ የምታረጋግጭበት ነው። ካንቺ ጋር ሲሆን፣ ሰውነቱ አቀማመጡ ወዴት ያጋድላል የሚለውን ተመልከች። ሲያወራሽ አካሉ ሙሉ ወዳንቺ አዙሮ ነው የሚያወራው ወይስ ወሬው ወዳንቺ አካሉ ወደ ሌላ ዞሮ ነው? የምታደርጊውንስ ያደርጋል መልስሽ አዎ ሲያወራኝ አካሉን ወደ እኔ አዙሮ ነው ካልሽ፣ እንኳን ደስ አለሽ፣ ሁለተኛው ማረጋገጫ አግኝተሻል። ሶስተኛ፣ ጓደኞቹን ያስተዋውቅሻል። ጓደኞቹ ወዳሉበት ቦታ ይጋብዝሻል። ካልወደደሽ ግን ጓደኞቹ ወዳሉበት ቦታ አይጋብዝሽም። ይህንን ካደረገ ግን በውስጡ በጣም እንደወደደሽ ያመለክታል። ይህንን ሳያስበው የሚያደርገውም የማይረሳ የሚባል ጊዜ እንድታሳልፉ ስለሚፈልግ ነው። አንዳንዴ ዝግጅቶች ላይ ምናምን ከጠራሽ በሚቀጥለው እንደሚጠራሽ እርግጠኛ ሆኚ። ስለዚህ ለሚቀጥሉት ነገሮች ራስሽን አዘጋጂ። አራተኛ ጓደኞችን አስተውለሽ ተመልከቺ። ብዙ ወንዶች ስለ ሴት እያወሩ ጊዜያቸውን ያሳልፋሉ። ስለዚህ ስለ አንቺ ብዙ ነገር ጓደኞቹ ያውቃሉ፣ የሚወድሽ ከሆነ ማለት ነው። አንቺም ያን አጋጣሚ ልጁ ስለ አንቺ ምን እንደሚያስብ ከጓደኞቹ መረዳት ትችያለሽ። እሱ ላይ ሙድ የማይዙበት ከሆነ አንቺ ስትመጪ ጓደኞቹ ፈገግ የሚሉ ከሆነ ይህ በሚሆን ሰዓት አስተውለሽ ከተመለከትሽ ይህ ለአንቺ ጥሩ ፍንጭ ነው። አምስተኛው ወንድ የወደደሽ ከሆነ ዓይንሽን ይመለከታል። አንቺን ሲያይሽ የዓይኑ ብሌን የምትሰፋና ቅንድቡን ሰቀል የሚያደርግ ከሆነ እንኳን ደስ አለሽ። ይህ ሆኖ ከንፈርሽን ከተመለከተ ወይ በጣም ወዶሻል ወይ ጥርስሽ ውስጥ የሆነ ነገር አለ ማለት ነው። ስድስተኛው፣ የማያልቅ ጥያቄ ይጠይቅሻል። አንቺ ላይ ፍላጎት ያለው ወንድ ጥያቄ ላይ ጥያቄ ያከታተልብሻል። ምክንያቱም ስለ አንቺ ፍላጎቶች ማወቅ ይፈልጋል። ከልጅነትሽ እስከ እውቀትሽ ያለሽበትን፣ ስለምትወጂው፣ ስለምትጠዩ ሁሉ ይጠይቅሻል። የወንድ ጓደኛ ያለሽ ወይ ብሎ ይጠይቅሻል። ይህን የሚጠይቅሽ ለአንቺ ፍላጎት ስላለው ነው። በአንቺ ባይሳብ ያን ጥያቄ አይጠይቅሽም እና ከአንቺ ጋር ማውራቱ እንዲቋረጥ አይፈልግም። ምክንያቱም ሊያጣሽ አይፈልግም። ከራሱም የገጠሙትን ያሳለፋቸውን ነገሮች ያካፍልሻል፣ ይነግርሻል። ሰባተኛው ደንገጥና ፈራ ሊል ይችላል። ፍርሃትና ድንጋጤ በተለያዩ ሰዎች ሊለያይ ይችላል። ስታዩ አንቺም የምትፈሪ ደንገጥ የምትይ ከሆነ ምናልባት እሱ ሲፈራና ሲደነግጥ ላታዩ ትችያለሽ። አንዳንድ ሰው ሲፈራ በፍጥነት ያወራል አንዳንድ ሰው ሲፈራ ደግሞ ቃላት ሊያጥሩት ይችላሉ። ሲጨብጥሽም በትንሹ እጁ ሊንቀጠቀጥ ይችላል። እንደ መንተባተብም ሊል ስለሚችል ያን ነገር በትክክል ተከታታይ ይህንን ነገር ካስተዋልሽ ያ ልጅ አንቺ ላይ ፍላጎት አለው ማለት ነው። ስምንተኛ ከአንቺ ጋር ተመሳሳይ ፍላጎት ይኖረው ይጀምራል። ከአንቺ ትኩረትን ለማግኘት አንቺ የምትወጁ ነገር ላይ ትኩረቱን ማድረግ ይጀምራል። አንቺ የምትወጁን ነገር መለማመድ ማወቅ ይጀምራል። ይህንን የሚያደርገውም ፍላጎትሽንና ልማዶችሽን ለማወቅ ነው። በድንገት አንቺ የምትወጁን ማድረግ ከጀመረ፣ የምትወጁን ዘፈን ማድመጥ ከጀመረ በንግግራችሁ መሃል ለመጠቀም ስለሚፈልግ ነው። ካንቺ ጋር በቀላሉ የሚያገናኘው ነገር የተመሳሳይ ፍላጎቶች መኖር እንደሆነ ድብቁ አይምሮ ስለሚያውቅ ነው። ዘጠነኛው ረጅም ሰዓት ካንቺ ጋር ማሳለፍ ይፈልጋል። ብዙ ወንዶች የራሳቸው ጊዜና ከጓደኞቻቸው ጋር የሚያሳልፉት ጊዜ በጣም ይፈልጉታል። አስማየት ሊሆን ይችላል። ከጓደኞቻችሁ ጋር መዝናናትን ትቶ ከአንቺ ጋር ጊዜውን ካሳለፈ የዛን ሰዓት ወደ አንቺ ይሄ ልጅ እንደተሳበና ለአንቺ ፍላጎት እንዳለው እርግጠኛ ሆኚ። ምክንያቱም ለአንቺ የሚወደውን ነገር ትቶ መጡ። አስረኛ ለአንቺ የተለየ ምልከታና እንክብካቤ የሚያሳይ ከሆነ በተለይ ሰው በተሰበሰበበት ቦታ ላይ የሚከላከልልሽና የሚደግፍሽ ከሆነ በጣም እየወደደሽ እንደሆነ የምታረጋግጭበት ነው። እና በዚህ አጋጣሚ ሌሎች ሴቶች ጋርስ እንዴት እንደሚሆን አስተውይ። ከሌሎች ሴቶች ጋር አሽኮርማም ይሆኑ አግኝተሽዋል? ሌሎቹንስ እንዳንቺ ይደግፋቸዋል፣ ይንከባከባቸዋል፣ ይከላከልላቸዋል? መልስሽ አይ ከሆነ ስለዚህ ይህ ልጅ ወደ አንቺ በጣም ተስቧል ማለት ነው። አስራ አንደኛ ስጦታ ከሰጠሽ የሆነ ፍላጎት ላንቺ አለው ማለት ነው። የስጦታው ትልቅነትና ገንዘብ ሳይሆን ማየት ያለብሽ ስጦታው ምን መናገር ይፈልጋል የሚለው ዋናው ነገር ነው። የሆነ የወደድሽው ነገር እንዳለና መግዛት እንደምትፈለገ የነገርሽው ነገር ካለ ያንን ነገር ገዝቶ ሰርፕራይስ ያደርግሻል። ትንሽ ስጦታ ቢሆን ራሱ ይህንን ያደረገው ደግና ጥሩ ሰው ነው ሊያስብልሽ ይችላል። ነገር ግን ይህንን የሚያደርገው ለአንቺ ብቻ ከሆነ እመኝኝ፣ ወዶሻል። አስራ ሁለተኛ አስተያየት ይሰጥሻል። የሚወድሽ ሰው ጥሩ አስተያየቶችን በመናገርና ማስተካከል ያለብሽን በማሳየት የተለየሽ እንደሆንሽ እንዲሰማሽ ያደርጋል። የፀጉር ስታይልሽንና አለባበስሽን ቀይረሽ ስትመጪ ከሌላው ሰው በተለየ በጣም እንዳማረብሽና ሰዋ እንዳልሽ በተለየ ሁኔታ የሚወድሽ ወንድ ይነግርሻል። ባንቺ የማይሳብና ፍላጎት የሌለው ወንድ ግን አይቶ ይተውሻል። እንዳማረብሽም ቢነግርሽ እንደሚወድሽ ልጅ አካብዶ አይደለም። ስለ ውስጣዊ ውበት ካወራሽ ግን እና ውስጥሽን እንደሚያምር ከነገረሽ አረጋግጠሻል በጣም እንደሚወድሽ እርግጠኛ ሆኚ። አስራ ሶስተኛው በሶሻል ሚዲያው ይከተልሻል። በቴክስትም ያወራሻል። ኮመንት የሚሰጥሽ ከሆነና ከሌላው ሰው በተለይ የሚያወራሽ ከሆነ ረጅም ጊዜ በቴክስት ካንቺ ጋር የሚያሳልፍ ከሆነ ካንቺ ጋር ጥሩ ግንኙነት ወደፊት እንዲኖረው ይፈልጋል ማለት ነው። አስራ አራተኛ በጣም ካንቺ ጋር የሚስቅ ከሆነ፣ ሳቅ ሰዎችን ወደ ራሳችን ለመሳብ በቀላሉ የምንጠቀምበት ነገር ነው። ስለዚህ የሚወድሽ ከሆነ ሳቅ ሊያበዛ ይችላል። ሳቁን ተመልከቹ። ደስ የሚል ሳቅ አለው፣ ፊቱ ፈካ ብሏል፣ ጉንጩ ቀና ብሏል፣ አይኑ እውነተኛ ሳቅ እንደሚስቅ ያሳብቃል። ይህንን ካየሽበት ለአንቺ ጥሩ ፍላጎትና መውደድ እንዳለው ያሳያል። የመጨረሻውና አስራ አምስተኛው አንቺ ካለሽ ስልኩን መጠቀም ያቆማል። በዚህ ጊዜ ሁላችንም ከስልካችን ጋር የተጣበቅን ነን። አብራችሁ ስትሆኑ ስልክ ብዙ የማይነካ ከሆነ ከአንቺ ጋር ምርጥ የሆነ ጊዜ እያሳለፈ እንደሆነና እንደተመቸው እርግጠኛ ሁኚ። ሰው ስናወራ ስልክ መጠቀም የሰውየውን ክብር መንካት ነው። ስለዚህ ይህንን ተረድቶ ጊዜ ከሰጠሽ ያከብርሻል ማለት ነው። የሚያከብሩትን ነገር ደግሞ መውደድ ግድ ስለሆነ እንደሚወድሽና ለአንቺ ፍላጎት እንዳለው ማረጋገጫ ይሆናል። አንድ ወንድ ሴትን ከፈለገ የሚችለውን ሁሉ ጥረት እሷን በእጁ ለማስገባት ይጥራል። ብዙ ሴቶች ግን ወንዶች የሚጥሩትን ጥረት ስለማያስተውሉ በፍቅር የሚወዱትን ወንድ እየወደዳቸው ራሱ እድሉን ሳይጠቀሙበት ያሳልፉታል። የቻናላችን ተከታታዮች እነዚህ ባህሪያትን የምትወዱት ሰው ላይ አይታችሁ እናንተን እንደሚወዳችሁ ማረጋገጥ ትችላላችሁ። በቀጣይ ከዚህ የተሻሉና ጥሩ ነገሮችን ይዘንላችሁ ስለምንመጣ ቻናላችንን ሰብስክራይብና ላይክ በማድረግ አብሮነታችሁን አሳዩ። መልካም ጊዜ፣ ጥሩ ሕይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ